ምድራችን ተመልክታ የማታውቀውን ፍንዳታ አስተናግዳለች። ከ10 ሺህ ዓመታት በኋላ የፈነዳው እሳተ ጎመራ ዓለምን እያሸበረ ይገኛል። በአፋር ክልል የተከሰተውን የእሳተ ጎመራ ፍንዳታ ተከትሎ የወጣው አመድ ሀገራትን እያስጨነቀ ነው። ጭሱ ቀይ ባህርን ተሻግሮ በረራዎችን ማስተጓጎሉም ተሰምቷል። ለመሆኑ በአፋር ክልል የተከሰተው በታሪክ ታይቶ የማይታወቀው ፍንዳታ ምንድን ነው? ከፍንዳታው በኋላ ከምድር ስር የወጣው የአመድ ደመና እያስከተለው ያለው ጉዳትስ የተላለፈው አስቸኳይ የጥንቃቄ መልእክትስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ሰላም ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ አለምን እያነጋገረ ስላለው የእሳተ ጎመራ ፍንዳታና ስለተፈጠረው ቀውስ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። እሁድ ዕለት ረፋድ ላይ በአፋር ክልል የተከሰተው ከባድ ፍንዳታ ከፍተኛ ድንጋጤን ከመፍጠሩም ባሻገር ለአለም የተረፈ ያረፈ መረበሽን እየፈጠረ መሆኑ ተሰምቷል። ከ10 ሺህ ዓመታት በኋላ የተከሰተው የእሳተ ጎመራ ፍንዳታ ቀይ ባህርን የተሻገረ የአመድ ደመና በመፍጠር ከባቢ አየር እንዲበከልም አድርጓል። ይህ የእሳተ ጎመራ ፍንዳታም በንቁ ቅልጣለቶች መብላላት የተከሰተ መሆኑ ተነግሯል። በአፋር ክልል የተከሰተው የእሳተ ጎመራ ፍንዳታ በንቁ ቅልጣለቶች መብላላት ምክንያት የተፈጠረ ነው ሲሉ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስ እና የሴስሞሎጂ ትምህርት ክፍል ኃላፊ የሆኑት ፕሮፌሰር አታላይ አየለ ተናግረዋል። በአፋር ክልል እሁድ ረፋድ ላይ በኤርታሌ ከወትሮ በተለየ መልኩ የእሳተ ጎመራ ፍንዳታ የተከሰተ ሲሆን በአካባቢው ከፍተኛ የጭስ ደመናም ተፈጥሯል። ኃላፊው እንደተናገሩትም ከባድ የተባለው የእሳተ ጎመራ ፍንዳታ የተከሰተው በኤርታሌ ደቡባዊ ክፍል 10 ኪሎ ሜትር አቅራቢያ ሲሆን ሁኔታውን ለማጥናት የጂኦፊዚክስ ተመራማሪዎች ወደ ቦታው መላካቸውን ተናግረዋል። የዳናኪል ዝቅተኛ ስፍራ ንቁ የስምጥ ሸለቆ እየተካሄደበት የሚገኝ ስፍራ መሆኑ የተገለጸ ሲሆን የተከሰተው የእሳተ ጎመራ ፍንዳታም እንደ ወትሮ ሁሉ በንቁ አለቶች መብላላት የተከሰተ መሆኑን አብራርተዋል። በአካባቢው ጥልቅ አለቶች በየጊዜው እንደሚፈጠሩና በዚህም ከዝቅተኛ እስከ ከፍተኛ የእሳተ ጎመራ ፍንዳታ እንደሚከሰት ተናግረዋል። ፍንዳታውን ተከትሎ ጠጠርና ድንጋዮች ወደ ሰማይ እንደሚወረወሩና ከፍተኛ ጭስና እሳት ነካመድ መድ ሊያስከትል ይችላል ያሉት ኃላፊው የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባም አሳስበዋል። ፍንዳታው የፈጠረው ጭስ ከኢትዮጵያ አልፎ ሌሎች ሀገራትን እያሸበረ መሆኑ ሲሰማም በርካታ በረራዎች መቋረጣቸው ታውቋል። ከእነዚህ ሀገራት አንዷ የሆነችው ህንድም አስቸኳይ ማስጠንቀቂያ ማስተላለፏ ተሰምቷል። ከኢትዮጵያ አፋር ክልል ከፈነዳው እሳተ ጎመራ የወጣው ጭስም ቀይ ባህር ተሻግሮ ማ ሱዳንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን፣ በርካታ በረራዎችም ተሰርዘዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ምላሽ የሰጠ ሲሆን፣ የእሳተ ጎመራው አመድ እስካሁን ድረስ በስራው መስተጓጎል እንዳልፈጠረበት አስታውቋል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ሃይሊ ጉቢ ተብሎ የተጠራው እሳተ ጎመራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታውም ግዙፍ የጭስ አምድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ጎመራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቬሽን ባለስልጣናት አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡም በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ጎመራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴህሊን አየር ጥራት እንደሚያበላሸው ተነግሯል። የእሳተ ጎመራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ጎመራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን የሚያበላሽ የአየር ማረፊያዎችን አየር ሊበክል የሚችል እንዲሁም እይታን በማገድ ለበረራ አደገኛ ሁኔታን እንደሚፈጥም ተነግሯል። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 85 ኪሎ ሜትርና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ተናግረዋል። ጭሱ ለጊዜው በረራዎችንና የሳተላይቶችን ስራ ሊያደናቅፍ ይችላል ነገር ግን የአየር ሁኔታውን ሲሆንና የአየር ጥራት ችግር አይኖረውም ሲሉም ገልጸዋል። ሰኞ ምሽት ላይ ወደ ሰሜናዊ ህንድ እንደደረሰ የተነገረው ይህ ጭስ ወደ ቻይና እያመራ እንደሆነም ተገልጿል። እየወጡ ባሉ መረጃዎች መሰረትም አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች እንደሆነ ተነግሯል። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴሊ ሰማይ በፍጥነት በኖ ይጠፋል ተብሎ እየተጠበቀ እንደሆነም ታውቋል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያን አስራ አንድ በረራዎችን ሲሰርዝ ሪዘርቭስ ኢንዲያጎ አካሳ እና ከኤልኤም ጫና እንዳሳረፈባቸውም ተነግሯል። የሙምባይ አየር ማረፊያ ተሳፋሪዎችም ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታቸውን ቀደም ብለው እንዲመለከቱም ተጠይቋል። የህንድ የሲቪል አቪየሽን ዳይሬክተር ጄነራል አብራሪዎች ሞተር ላይ ያልተለመዱ ነገሮች ጭስ ወይም የአመድ ሽታን ጨምሮ ማንኛውም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥተዋል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምኑና ና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲዘገዩ አዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ ሶስት የእሳተ ጎመራ አመድ ብክለት ደረጃዎች እንዳሉ የተነገረ ሲሆን ዝቅተኛ፣ መካከለኛ እና ከፍተኛ ተብለው እንደሚለዩም ታውቋል። አሁን ላይ ያለው የብክለት ደረጃ ግልጽ ባይደረግም በእሳተ ጎመራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅት እንደሚጠይቅ ተነግሯል። መሳሪያዎችም አስቀድመው መሰራት እንደሚኖርባቸው ሲነገር፣ ይህንን መሰሉ የእሳተ ጎመራ ፍንዳታ ለዝግጅትም ምንም አይነት እድል እንደማይሰጥ ታውቋል። ስለዚህም የብክለት ደረጃው አይታወቅም ሲሉ የስካይሜት ወይዘር ፕሬዚዳንት ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ እንደተናገሩትም የእሳተ ጎመራው ፍንዳታ ለሺ ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ድምጽ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለም ገልጸዋል። የሃይሊ ጉቢ እሳተ ጎመራ በኤርታሌ አቅራቢያ የሚገኝ ሲሆን፣ ይህም በንቁ እሳተ ጎመራ የሚታወቅ አካባቢ ነው። የእሳተ ጎመራ አመድ መከሰቱ የተለመደ እንዳልሆነ ሲነገር የአይስላንድ እሳተ ጎመራ በ2010 ሲፈነዳ አለም አቀፍ የጉዞ መሰናክሎችን አስከትሎ እንደነበረም ታሪክ ጠቅሷል። በወቅቱም የዩናይትድ ኪንግደም እና የአውሮፓ የአየር ክልል ተዘግቶ ነበር። ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ መስተጓጎል ሆኖ ተመዝግቧል። በፍንዳታ የተፈጠረው የአመድ ደመና ጉዞውን ወደ ተለያዩ ሀገሮች እየቀጠለ መሆኑን ተከትሎም ከዚህ የከፋ ጉዳትን ሊያደርስ ይችላል የሚል ስጋትን ፈጥሯል። ውድ የሰርክቱ ቤተሰቦች፣ ለዛሬ አሰናዳ ነው ወቅታዊ መረጃ ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም